ጤና ይስጥልን፣ የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎችን ዘን ቀርበናል። እንደተለመደው ሁሉ አበይት ዜናዎችን በማስቀደም እንጀምራለን። የአማራ ፋኖ ብሔራዊ ኃይል በድንገተኛ ኦፕሬሽን በመንግሥት ኃይሎች ላይ ሰብዓዊና ቁሳዊ ኪሳራ አደረስኳል፣ መንግሥት በፋኖ ስም መግለጫ አውጥቷል ሲልም አጋልጧል። ወደ ህክምና የሚያቀኑ የአእምሮ ህሙማን ቁጥር በዓመት በ15000 ጨመረ ጦርነት ግጭትና የተለያዩ አደጋዎች የሚፈራረቁባት ኢትዮጵያ በአንድ ሆስፒታል ባለው መረጃ ብቻ የአእምሮ ህሙማን ቁጥር በዓመት 15000 መጨመሩን ቦርከና ተረድቷል የትራምፕ አማካሪ የህዳሴው ግድብ መፍትሄ ፖለቲካ መሆን የለበትም አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታነሳው ጥያቄ የቴክኒክ እንጂ ፖለቲካዊ መሆን እንደሌለበት ገልጸዋል። የሶማሌላንዱ ፕሬዝዳንት አብዱረህማን መሐመድ አብዱላሂ ወይም ኢሮ በዛሬው ዕለት አዲስ አበባ ገብተዋል። ፕሬዝዳንት አብዱረህማን መሐመድ አብዱላሂ ወደ አዲስ አበባ የገቡት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በትናንትናው ዕለት አዲስ አበባ እንደነበሩ ከተገለጸ ከአንድ ቀን በኋላ ነው። ኢትዮጵያና ሶማሊላንድ ከሁለት ዓመት በፊት ማለትም ታህሳስ 22 ቀን 2016 ዓ.ም የወደብ ስምምነት መፈራረማቸውና ይህ ስምምነት ሶማሊያን ጨምሮ በቀጠናው ሀገራትና በሌሎች ዓለም አቀፍ ሀገራት ዘንድ ውዝግም ማስነሳቱ አይዘነጋም። በዝርዝር እንመለከታቸዋለን። በቅድሚያ የአማራ ፋኖ በድንገተኛ ኦፕሬሽን በመንግስት ኃይሎች ላይ ሰብአዊና ቁሳዊ ኪሳራ አደረስኳለ መንግስት በፋኖ ስም መግለጫ አውጥቷል ሲልም አጋልጧል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ በአዲስ ቅዳም ከተማ ዛሬ ባደረገ ውጊያ በመንግስት ኃይሎች ላይ ሰብአዊና ቁሳዊ ኪሳራ አድርሻለሁ ሲል ማምሻውን አስታውቋል። ፋኖ ከጠዋት ጀምሮ በአዲስ ቅዳምና ዙሪያው ከመንግስት ኃይሎች ጋር ውጊያ እያደረገ መሆኑን አስታውቆ የነበረ ሲሆን አመሻሹን ደግሞ ከአርባ በላይ ወታደሮችን ሙትና ቁስለኛ ማድረጉን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ባጋራው መረጃ ዛሬ ከሌሊቱ 12 ሰዓት ጀምሮ ምዕራብ አማራ ቀጠና ቴዎድሮስ እዝ በከተማዋ በመንግስት ኃይሎች ካምፕ ላይ ጥቃት አድርሷል ብሏል። የእዙ ኃይል በከተማው በመግባት ባደረገው እጅ በእጅ ውጊያ የታገዘ ድንገተኛ ኦፕሬሽን በወታደሮች ላይ ከፍ ያለ ሰብአዊና ቁሳዊ ኪሰራ ማድረስ ተችሏል ሲል ነው የአማራ ፋኖ ብሔራዊ ኃይል ያስታወቀው። የመንግስት ኃይሎች በበኩላቸው ውጊያውን መክተው ጥቃት እንዳደረሱ ሲገልጹ የተስተዋሉ ሲሆን ምዕራብ አማራ ቀጠና ቴዎድሮስ እዝ ደግሞ ቦታዎችን በግልጽ በመጥቀስ የመንግስት ኃይልን ከምሽጉ አስወጥቻለሁ ብለዋል። በዚህም አዲስ ቅዳም ሥላሴ አባይን አለም ከብት ገበያና ባታ ቤተ ክርስቲያን መሽጉ የነበረው ኃይል ሙሉ በሙሉ ምሽጉን በመልቀቅ ወደ አድጓሚ ተራራ ሸሽቷል ሲል እዙ የቀናውን ድል አብስረዋል። በዛሬው የአዲስ ቅዳም ከተማ ልዩ ኦፕሬሽን 19 መንግስት ታጣቂዎች ሲገደሉ ከ27 ሰባ የሚሆኑ ደግሞ ቁስለኛ ሆነዋል ሲልም አክለዋል። ከሟቾችና ቁስለኞች ባሻገር 16 ክላሽንኮቭ መሳሪያ ከበርካታ ተተኳሽ ጋር በምርኮ ገቢ ተደርጓል ሲል እዙ አስታውቋል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል መንግስት በፋኖ ትግል ላይ አጀንዳ ፈጥሮ ተቀባይነት ሲያጣ በፋኖ ስም መግለጫ አውጥቷል ሲል አጋልጧል። መንግስት ከአማራ ፋኖ ብሔራዊ ኃይል ምኒልክ እዝ ላስታሳምነው ኮር የተሰጠ መግለጫ ሲል በተለያዩ አውታሮች ባጋራው መረጃ ዘመቻ አደም አሊ ከላስታሳምነው ኮርና ከሌሎች ጓዶች ጋር በመሆን በመንግሥት ኃይሎች ላይ ኪሳራ ማድረሱን ይጠቅሳል። አክሎም ይሁን እንጂ ጋሽናን ለመያዝ ከጥላት ጋር ከፍተኛ ትንቅንቅ ላይ ባለንበት ወቅት በእዝ ሰንሰለቱ ላይ የሎጂስቲክስ አቅርቦትና ተያያዥ ችግሮች በጉልህ ታይተዋል። ይህንን ተከትሎ ከውጊያው አፈግፈገና ሲል በመግለጫው ስለ ፋኖ የአማራ ፋኖ ብሔራዊ ኃይል በበኩሉ ይህንኑና ዝርዝር ሀሳቦችን የያዘውን መግለጫ ጠቅሶ ይህንን በላስታ ሳምነው ኮርስ የሚወጣ መግለጫ እዙም ሆኑ ኮሩ አያውቁትም ሲሉ ውድቅ አድርጓል። በአማራ ክልል እየተካሄደ ባለው ውጊያ ሁለቱም ኃይሎች በየፊናቸው አንዱ አንዱን ድል እንዳደረጉ ሲገልጹ የሚስተዋሉ ሲሆን የፋኖ ኃይሎች ዛሬ ባጋሩት የውጊያ መረጃ በአዲስ ቅዳም ከተማ ከአርባ በላይ የመንግስት ታጣቂዎችን ድል አድርገናል ሲሉ አስታውቀዋል። ወደ ህክምና የሚያቀኑ የአእምሮ ህሙማን ቁጥር በአመት በ15 ሺ ጨመረ። ጦርነት፣ ግጭትና የተለያዩ አደጋዎች የሚፈራረቁባት ኢትዮጵያ በአንድ ሆስፒታል ባለው መረጃ ብቻ የአእምሮ ህሙማን ቁጥር በዓመት በ1500 መጨመሩን ቦርከና ተረድቷል። ቦርከና ከአማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል ገለጻ እንደተረዳው ከሆነ ወደ ሆስፒታሉ የሚያቀኑ የአእምሮ ህሙማን ቁጥር በ2016 ከነበረው አንጻር ሲታይ በ2017 ዓ.ም ከ10 ሺ እስከ 15 ሺ ጨምረዋል። በ2016 በጀት ዓመት ወደ ሆስፒታሉ ለህክምና ያቀኑት ህሙማን ብዛት 130 ሺ ገደማ እንደነበር ያስታወሱት የሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ በ2017 በጀት ዓመት ግን እስከ 15 ሺ መጨመሩን ተናግረዋል። ቦርከና የተመለከተው የሆስፒታሉ የ2017 ዓ ም ዓመታዊ ሪፖርት በበጀት ዓመቱ ለ141864 ዜጋዎች በአእምሮ ህመምና ተያያዥ ጉዳዮች የህክምና አገልግሎት ተሰጥተዋል። በዚህም በአስተኝቶ የአእምሮ ህክምና ለ1793፣ በተመላላሽ የአእምሮ ህክምና ለ136089፣ በድንገተኛ የአእምሮ ህክምና ለ1793 በድምሩ ለ141864 የአእምሮ ህመም ታካሚዎች ህክምና መሰጠቱን መረጃው አመላክቷል። መቶ ሺህ የሚቆጠሩት እነዚህ ዜጋዎች ህክምናውን የወሰዱትም ሆስፒታሉ ሆስፒታል በ2017 በጀት ዓመት በአእምሮ ህመምና ተያያዥ ጉዳዮች ለመስጠት ካቀደው 155000 ዜጎች ውስጥ መሆኑን መረጃው አስፍሯል። በ2016 ዓመተ ምህረት ወደ ሆስፒታሉ ለህክምና ያቀኑት የአእምሮ ህመማን ብዛት 130000 ገደማ እንደነበር በወቅቱ መነገሩ የሚታወስ ሲሆን የሆስፒታሉ 2017 ዓመተ ምህረት ሪፖርት ደግሞ በበጀት አመቱ ለ155000 ዜጋዎች ህክምናውን ለመስጠት አቅዶ ነበር። ከዚህ መረጃ በመነሳትም የህሙማኑ ቁጥር በአመት ውስጥ ከ15000 በላይ መጨመሩን መረዳት ይቻላል። በኢትዮጵያ የሚስተዋሉ ጦርነት፣ ግጭት፣ የመሬት መንቀጥቀጥ፣ መፈናቀል፣ የመሬት ናዳ፣ በሚሊዮን የሚቆጠሩ ተማሪዎች ከፈተና መውደቅ፣ ሌሎች መሰልሰው ሰራሽና ስራሽ ተፈጥሯዊ አደጋዎች ለአእምሮ ህሙማኑ መጨመር የራሳቸው የሆነ ድርሻ እንዳላቸው ቦርከና ያነጋግራቸው የሆስፒታሉ አእምሮ ህመም ሕክምና ባለሙያዎች ተናግረዋል። የአማኑኤል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ በበኩላቸው ኢትዮጵያ እየተፈራረቁ የተስተዋሉ እንደ ግጭት፣ ድርቅ ጦርነት መፈናቀልና መስል አደጋዎች ወደ ሆስፒታሉ ለሚያቀኑ የአእምሮ ህሙማን ቁጥር መጨመር በምክንያትነት ይጠቀሳሉ። እንደ ሜዲካል ዳይሬክተሩ ገለጻ ከሆነ በተለይ ግጭት ባለባቸው አካባቢዎች ህሙማን ወደ ሆስፒታል የማያቀኑበት አጋጣሚ ስለሚኖር በአማኑኤል ሆስፒታል እየጨመረ የመጣው የህሙማን ቁጥርም ትክክለኛውን በኢትዮጵያ ያለ የህሙማን ብዛት የማይገልጽ ሲሆን ቁጥሩ ከዚህም ሊያሻቅብ ይችላል ተብሏል። እንደሳቸው ምክር ሀሳብ ደግሞ ወደ ሆስፒታል የሚያቀኑ ህሙማን የህክምና አገልግሎት እንዲያገኙ ልክ ሰብአዊ ድጋፍ እንደሚያጓጉዙት ሁሉ የዘርፉ የህክምና ባለሙያዎችም ህሙማን ባሉበት አካባቢ ሊሰማሩ ይገባል ብለዋል። በሌላ በኩል በተለይ የህፃናት የአእምሮ ህሙማንና የሶስቱ አካባቢዎች ሐኪሞች በጣም ትንሽ መሆናቸው ለዘርፉ ትልቅ ተግዳሮት መሆኑ የተገለጸ ሲሆን የታማሚዎች ብዛት ግን ቀላል የሚ ሚባል አይደለም ተብሏል። ላብነትም በ2017 በጀት አመት ውስጥ 409 የሚሆኑ ህጻናት የአእምሮ በሶስት ህክምና እንዲሁም 777 ለሚደርሱ ዜጋዎች የሶስት ህክምና መስጠቱን ቦርከና የተመለከተው የአማኑኤል የአእምሮ ህሙማን ስፔሻላጅ ሆስፒታል ሪፖርት ያመላክታል። በኢትዮጵያ የሚስተዋሉት ጦርነትና ግጭቶች በቀጥታ በሰዎች ላይ ሞት፣ በመሰረተ ልማት ላይ ውድመት ከማድረሳቸው ባሻገር በተዘዋዋሪ ለዜጋዎች የአእምሮ ህመም መጋለጥ ምክንያት ሆነዋል ነው የተባለው። የፕሬዝዳንት ዶናልድ ትራምፕ አማካሪ የህዳሴው ግድብ መፍትሄ ፖለቲካ መሆን የለበትም አሉ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ አማካሪ ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ላይ የምታነሳው ጥያቄ የቴክኒክ እንጂ ፖለቲካዊ መሆን እንደሌለበት ገልጸዋል። የትራምፕ የአፍሪካ አረብና፣ መካከለኛው ምስራቅ ጉዳዮች አማካሪ ማሳድ ቡሎስ የህዳሴው ግድብ ውዝግብ በእውነት ላይ የተመሰረተ መፍትሄ መስጠት ያስፈልጋል ብለዋል። አማካሪው ስለ ህዳሴው ግድብ የግብጽ ሱዳንና ኢትዮጵያ የሶስትዮሽ ውዝግብ ለአልአረቢያ በሰጡት ማብራሪያ አሜሪካ ሁሉም ወገን ያማከለ መፍትሄ ለመፈለግ እየሰራች መሆኑን ጠቁመዋል። ሀገራቱ በኢትዮጵያ ህዳሴ ግድብ የገቡበትን ውዝግብ አርግበው የጋራ ስምምነት ላይ እንዲደርሱ አሜሪካ ድጋፍ እንደምታደርገም ገልጸዋል። ይሁን እንጂ ጉዳዩ መፍትሄ ማግኘት ያለበት የህይወትና የመኖር ጉዳይ ነው ከሚል ሳቢያ ወጥቶ መሬት ላይ ባለው እውነት ላይ ተመስርቶ መሆን እንዳለበትም አሳስበዋል። በተለይ በግብጽ በኩል በተደጋጋሚ የሚቀርበውን የሞስሽረት ጉዳይ ነው የሚለውን አካሄድ የነቀፉት የትራምፕ አማካሪ ግድቡ ተጠናቆ እውን መሆኑን መቀበል ይገባል ብለዋል። ግድቡ ተጠናቆ በ ስራ ጀምሯል፣ መጀመሩ አሁን እውን ሆኗል ያሉት አማካሪው መፍትሄውም በዚህ እውነታ ውስጥ መፈለግ አለበት ሲሉ ተናግረዋል። ጉዳዩ የሞሽረት ጉዳይ ነው ከሚል እሳቤ ወጥቶ እውነታውን ከመቀበል ከፖለቲካ ይልቅ ቴክኒካል መፍትሄ ፍለጋ ላይ ማተኮር ይገባል ብለዋል ብሏል። ጉዳዩ ግልጽ ቴክኒካል ነው ያሉት አማካሪው የግድብ ዘገባ ፖለቲካዊ መፍትሄ ሳይሆን ቴክኒካዊ መሰረት ያለው ምላሽ እንዲያገኝ አሳስቧል። አማካሪው አክለውም አሁን ግድቡ ስለተጠናቀቀ እውን የሆነ ጉዳይ ነው። በዚህ መሬት ላይ ባለው እውነታ ዙሪያ መፍትሄ ያስፈልጋል ብለዋል። የትራምፕ አማካሪ ግብጽ እውነታውን ተቀብላ ከፖለቲካ ይልቅ ወደ ቴክኒካል ስምምነት መምጣት አለባት ሲሉ የተደመጡት የካይሮ ባለስልጣናት ውቶታ በበዛበት ወቅት ነው። የካይሮ ባለስልጣናት ፕሬዝዳንቱን ጨምሮ በህዳሴው ግድብ ላይ ኢትዮጵያ አስገዳጅና አሳሪ ስምምነት ካላስፈረም እረፍት የለንም እያሉ ይገኛሉ። የግብጹ ፕሬዝዳንት አብደልፈታህ አልሲሲ ከሰሞኑ በዚህ ጉዳይ ላይ በሰጡት ዛ ቻዝል ማብራሪያ እጃችንን አጣጥፍና እንቀመጥ ማለታቸው ይታወሳል። አልሲሲ በካይሮ ከሰሞኑ በተካሄደው ስምንተኛው የውሃ ሳምንት ላይ ባደረጉት ንግግር ኢትዮጵያ ግድቡን በተናጥል ማስተዳደሯን አንቀበልም ብለዋል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ አልሲሲ ተናግረዋል። የኢትዮጵያ የውሃና ኢነርጂ ሚኒስቴር በበኩሉ ለሲሲ ዛቻ ዘርክስ በሰጠው ምላሽ ግብጽ ለአባይ ወንዝና ከህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲሉ ወንጅሏል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማሰጥ አስረግጧል። በግብጽ በኩል በተደጋጋሚ ፖለቲካዊ አንድምታ ያለው መከራከሪያና ዛቻ ዝርክስ እንደሚቀርብም ይታወቃል። የትራምፕ አማካሪ ለግድቡ ጉዳይ ፖለቲካዊ መፍትሄ ከመሻት ይልቅ ነባራዊ እውነት ላይ የተመሰረተ የቴክኒክ ስምምነት ምክር ሀሳብ ማቅረባቸውን ግብጽ እንዳልወደደችው የካይሮ ሚዲያዎች ዘገባ ያመላክታል። የሶማሌላንዱ ፕሬዝዳንት በዛሬው ዕለት አዲስ አበባ ገብተዋል። የሶማሊላንዱ ፕሬዝዳንት የሶማሊያውን ፕሬዝዳንት ተከትለው ዛሬ አዲስ አበባ ገብተዋል። ራስዋን እንደ ነጻ ሀገር ያወጀችው የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው አዲስ አበባ ዛሬ ረፋ ላይ ገብተዋል። ሶማሊያ የግዛቱ አካል አድርጋ የምትመለከታት የሶማሊላንድ ፕሬዝዳንት ወደ ኢትዮጵያ ማምራታቸው የተሰማው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአዲስ አበባ ጉብኝት ካደረጉ ካንድ ቀን በኋላ ነው። ከፕሬዝዳንቱ ጋር የሶማሊላንድ ውጭ ጉዳይ ሚኒስትር ሚኒስትር የሶማሌላንድ የገንዘብ ሚኒስትር የሀገሪቱ ጦር አዛዥ እንዲሁም የብሔራዊ ደህንነት ኃላፊዎች አብረው ወደ አዲስ አበባ ማቅናታቸው ተሰምተዋል። ማክሰኞ ጥቅምት 4 ቀን 2018 ዓ ም ረፋን ላይ ከሀርጌሳ በተነሳው የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሌላንዱ ፕሬዚዳንት የአዲስ አበባ ጉዞ በተመለከተ እስካሁን በይፋ ከኢትዮጵያ መንግስት በኩል የተባለ ነገር የለም። የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱን አገራት ግንኙነት በተለይ በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር እያለመ ነው ብሎታል። ፕሬዝዳንት አብዱረህማን መሐመድ አብዱላሂ ወይም ኢሮ ወደ አዲስ አበባ ሲሄዱ ሀገራቸውን ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያ ጉዞ ነው። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያውን ፕሬዝዳንት ሀሰን ሼክ መሐመድ አዲስ አበባን ጎብኝተው ከተመለሱ በኋላ የተሰማ ነው ኢትዮጵያ ከሶማሊያ ተነጥላ ራስዋን ነጻ ሀገር አድርጋ ካወጀችው ሀርጌሳ ጋር ታህሳስ 22 ቀን 2016 ዓ.ም የባህር በር ስምምነት የተፈራረመ ሲሆን ስምምነቱ ውዝግብና ተቃውሞን አስከትሏል ስምምነቱ ለኢትዮጵያ የህልውና ጉዳይ ነው የተባለውን የወደብ ባለቤትነት የሚያረጋግጥ ሲሆን በዚህ ስምምነት ኢትዮጵያ የሰጥቶ መቀበል መርህ እንደምትከተል ባለስልጣናቱ በወቅቱ ተናግረዋል በወደብ ውፋንታ ኢትዮጵያ ለሶማሊላንድ በመጠን ያልተገለጸ ድርሻ ከኢትዮጵያ አየር መንገድ እንደምትሰጥም ተዘግበው ነበር። ከዚህ ባሻገር የሶማሊላንድ ባለሥልጣናት ያልተረጋገጡ ሪፖርቶች ኢትዮጵያ ለሀገሪቱ ከየትኛውም ሀገር ያላገኘችውን የሀገርነት እውቅና እንደምትሰጥም ተገልጸው ነበር። ከሶስት አስርት ዓመታት በላይ ከሶማሊያ ተነጥላ ነፃ ሀገርነቷን በማወጅ የሀገርነት ስርዓትን የገነባቸው ሶማሊላንድ በዓለም ሀገራት ዘንድ እውቅና ለማግኘት ጥረት እያደረገች ትገኛለች። ሶማሊያ ግን ሶማሊላንድ የግዛቱ አካል በመሆኗ ነጻ ሀገርነቷን አትቀበለውም፣ ሌሎች ሀገራት እውቅና እንዳይሰጡ አሳስባለች። ከኢትዮጵያ ጋር የተፈረመውን የመግባቢያ ስምምነትንም በወቅቱ አጥብቃ ተቃውማለች። በዚህ የመግባቢያ ስምምነት ኢትዮጵያ 200 ኪሎ ሜትር የሚሸፍን የባህር ጠረፍ እንደምታገኝ የተገለጸ ሲሆን በወቅቱ መንግስት ኢትዮጵያ የወደብ ባለቤት መሆኗን በእንኳን ደስ አላችሁ መልእክት ማብሰሩ አይዘነጋም። ይሁን እንጂ የስምምነቱ ይዘት ከሁለት አመታት ገደ ማ በኋላ በግልጽ ከምን እንደደረሰ አይታወቅም። ስምምነቱ በተለይም ሶማሊላንድ የግዛት አካል ናት በምትለው በሶማሊያና በቀጠና ውጥረት እንዲነግስ ያደረገ ሲሆን የሁለቱን ሀገራት ወዳጅ የሆነችው ቱርክንም ውጥረቱን ለማርገብ አደራድራ ከስምምነት እንዲደርሱ አድርጋለች። ፕሬዚዳንት ሀሰን ሼክ መሐመድ እሁድ ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ መወያየታቸው ብቻ የተነገረ ሲሆን ስለ ውይይታቸው ዝርዝር ይዘት በይፋ የተገለጸ ነገር የለም። በዛሬው ዕለት ማክሰኞ ጥቅምት 4 ቀን 2018 ዓ ም የሶማሌላንድ የውጭ ጉዳይ ሚኒስቴር ፕሬዚዳንት አብዱላሂ ጋር በኢትዮጵያ አየር መንገድ አውሮፕላን ተሳፍረው አዲስ አበባ መግባታቸውን አስታውቋል የተለያዩ መገናኛ ብዙኃን የዲፕሎማቲክ ምንጮችን ጠቅሰው ፕሬዝዳንቱ በቀረቡላቸው ይፋዊ ግብዣ ወደ አዲስ አበባ ማቅናታቸውንና ጉብኝቱ ከሁለት እስከ ሶስት ቀናት እንደሚቆይም ጠቁመዋል። የሶማሌላንድ የውጭ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ በአሰራጨው መረጃ የጉብኝቱ ዓላማ የሀገራቱን ትብብርና ግንኙነት ለማጠናከር አስፈላጊ መሆኑን ገልጸዋል። የሶማሌላንድ አዲሱ ፕሬዝዳንት የተመረጡ ሰሞን ሀገራቸውና ኢትዮጵያ የተፈራረሙትን ስምምነት በሚመለከት መንግስታቸው ጊዜ ወስዶ እንደሚመለከተው ተናግረው ነበር። በአንድ ወር ጊዜ ውስጥ ተግባራዊ ይሆናል የተባለው የመግባቢያ ስምምነት ለሁለት ዓመታት ገደማ የዘገየው በጫና ምክንያት ሳይሆን እንዳያቀረም ይታመናል። መዘግየቱን በሚመለከት ስምምነቱን የተፈራረሙትና በተቀናቃኛቸው በምርጫ ተሸንፈው ከስልጣን የተነሱት የሶማሌላንዱ የቀድሞ ፕሬዝዳንት ሙሴ ቤሂ አብዲ ምንም ነገር ሳይቀየር በነበረበት እንዳለ ነው፣ በመግባባት ደረጃ ላይ ነው ያለው ሁሉም ወገን የተግባራዊነት ሰነዱ መቼ እንደሚፈረም እየተጠባበቁ ይገኛሉ ሲለ ተናግረው ነበር። እናም የሶማሌላንዱ ፕሬዝዳንት በዛሬው ዕለት ወደ አዲስ አበባ መግባታቸው ታህሳስ 22 ቀን 2016 ዓ.ም ምህረት የተፈረመውን የወደብ ስምምነት ለማጠናከር ያለመኖት ተብሎ ግምት ተሰጥቶታል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀዋል።